አለው ጋይስ እንዴት አደራችሁ? አሁን ወደ ላይ ሂጅ። እንግዲህ ጸጉሬ ልስተካከል ነው ማለት ነው። ጢሜ እና ጸጉሬ እንደምታዩት በጣም ጎፍሯል፣ እንደ በጣም በጣም ማለት ነው። ስለዚህ መስተካከል መቻል አለብኝ። እንሂድ፣ ሌስ ዱ ኢት። ሰፈራችንን ላሳያችሁ፣ ይህን ይመስላል። በጠዋት የስ ጋርስ፣ የሳይ የሳይ የሳይ። ሌስ ዱ ኢት፣ እንሂድ እስኪ ወደ ላይ። እሺ ክብራት እና ክብራት እንዴት ናችሁ? ተመልሰን መተናለሱ ክሲስባል እንዳለ ዝግዱ

አናማ የመጀመሪያ ነው። የት ጓደኛ ምናምንማ በደንብ ይጠር ምን ፈልገህ ነው? እዚህ ነገር ነው የፈለከው? እንደዚህ እንደዚህ ይሁን። አዎ፣ ይጠራው ምኑን አየነው። ጋሽ መኝ እየታጠረ ምን ይገባል ብለህ ነው? አሁንማ ከታጠረ እኮ ሲጀምር ጥበቃማ አያስፈልገውም። ቢራን እኮኝ አማራጭ ያለን መውጣት ነው። ፋይና ጸጉሬን ተቆርጫለ ማለት ነው። ጸጉሬን ከተላጨው በኋላ ያለኝ የፊት ገጽታን ይመስላል። ወደዳችሁት እንግዲህ አሁን ኔ የተቆረጥኩት ቁርጥ እንደምታዩት በጣም ሙሉ ለሙ ያነሳት ማለትነው ከፊቴ ላይ እና ቀለል አለኝ እናንተ በጣም ተንጨባረር የነበረ ማነው ል ካሜራያን ከገዘው በኋላ የመጀመሪያ ቪዲዮ ይሄ ነው ማለት ነው። በካሜራ የተቀረጽኩት የመጀመሪያ ቪሎግ ማለት ነው የሚሆነው። ሶ ኢት ኢዝ ዋት ኢት ኢዝ። ሰብስክራይብ እያደረጋችሁ ቪሎግ ከዚህ በኋላ በቃ ለብልበን ለብልበን ነው የምንጥለው። ሶ ጋይስ እንግዲህ የዛሬ ቪዲዮአችን ይሄን ይመስል ነበር። ያው እንግዲህ የመጀመሪያ ቪዲዮ ነው ማለት ነው በጎፕሮ እየቀረጽኩት። ለማንኛውም ሰብስክራይብ አድርጉ። በሌላ ቪሎግ እስከምንገናኝ ድረስ ፒስ አውት። ይመቻችሁ።